እባካችሁ አንድ ልጅ ሰላም ሰላም፣ እንዴት ናቸው? ማን ነው አንድ ልጅ፣ ሀምዳንያ ምንም አትናገርም፣ ህመምተኛ ናት። እባካችሁ ሀምዳንያ የምታዋት ታላችሁ፣ ይች ልጅ ቤተሰቦቻችሁ ታላችሁ፣ በደንብ እይዋትና ልጅቷን። ሀምዳንያ ነው ያለችው፣ ሀምዳንያ ማለት ነው። ታወቃችሁትና፣ ታማለች፣ እርዳታችሁን ትፈልጋለህ እና ስምሽ ማን ነው? እና እሷ ታማለች። የማታልና ማንነቷን እራሱ ማወቅ አትችልም። እባካችሁ አምባሲም ትረዱታላችሁ። ሐምዳንያ ነው ያለው። መብላትም አትችልም። ምን እናድርጋለን? እባካችሁ ሰላም አለይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ በየላችሁበት ሰላምታ ይድረሳችሁ። ለዚህ ቪዲዮ አዲስ ከሆነችሁ ሰብስክራይብ፣ ሼር እያደርጋችሁ ይችን እህታችንን በህይወት እስቲ እንታደጋት። ና እንግዲህ እንዳያችሁት እንደሰማችሁት ልጅቱ ያለችው ሳዑዲ ነው ሳዑዲ ሀምዛንያ የሚባል ሰፈር መሰለኝ እና ጅዳ ውስጥ መሰለኝ ሀምዛንያ የሚባለው እና ምናልባት የምታውቋት ካላችሁ ይችን እህታችንን ሼር እያረጋችሁ ቢያንስ በህይወት እንታደጋት። ምክንያቱም አሁን አታቅም ስታለች ማለት አረቦቹም እንግዲህ ምንም ማድረግ አይችሉም። ምክንያቱም እነሱ ቢያንስ ደሞዝ አዛኝም አይደሉ። አንዳንድ መዳሞች አሉ፣ በጣም ጨካኞች አውጥተው ጥለዋታል። እንግዲህ ምን ማድረግ ይቻላል? እና ልጅቱ ቢያንስ የት ነሽ ስትባልም አታቅም፣ እንደሰማችሁት ነው። ቢያንስ አገሯን እና ቢያንስ የሆነ ሰፈሯን ብትለይ ጥሩ ነበር፣ ግን ለዛ ነው አታውቅም። ቢያንስ የምታውቋት ልጆች ካላችሁ ይችን እህታችንን ሸሪ እያደረጋችሁ ወደ አገሯ መታ ቢያንስ ሕክምና አግኝታ ደግሞ ቢያንስ ደግሞ ህይወቷን እንድትመራ እናደርጋት። ምክንያቱም አሁን በሰው ሀገር እንዳትቀልጥ ሼር አድርጉላት ማለት ነው። እና እህቶቼ፣ ወንድሞቼ በሳኡዲ በስደት አለም የምትኖሩ ህይወትን እና እኛ ባሰብናት አደለችም። በቃ ዱኒያ ማለት እኛ እናስባታለን፣ ግን ፈጣሪ ነው የሚያኖረን። እና ራሳችሁን ጠብቁ። በቃ ፈጣሪያችሁ ጋር ነው እንጂ መወያየት ያለባችሁ ራስ በራሳችሁ ጋር አይደለም። መመካከል ራስ በራሳችሁ ጋር ሳይሆን ፈጣሪያችሁ ጋር። ፈጣሪ ይህን አድርግልኝ ራሴን ጥብቅልኝ ፈጣሪ ሆይ እያላችሁ ፈጣሪ። ራስ በራሳችሁ ከሆነ ትጨናነቃላችሁ፣ መጨናነቃለ። ብቻችሁንም አታወሩ። አንዳንድ መናም ቅመሞች ገንዘባችሁ ሲጠፋ ባላችሁ ሲበላባችሁ እንደዙ ቤት ጓደኞቻችሁ ሰርተው እና ተሳሰሩ ሲቀሩ ብዙ ነገር አለና እንዳትበሉ፣ ብትበሉ እንኳን ራሳችሁን ጠብቃችሁ ነው መሆን ያለበት እና ራሳችሁን እየጠበቃችሁ ሀባይቢ መስራት ያለባችሁ ራሳችሁን እየጠበቃችሁ ነው። ቢያንስ አንዳንድ ደግሞ እዚህ ሀገር የምታችሁ ቢያንስ ቤተሰብ ላይ ኖራችሁ ይችላል። እንኳን ታማችሁ እንኳን የሚያስታማችሁ ልታጡ ትችላላችሁ። የምሬ ነው። እኔ ካየሁት አንጻር በጣም ብዙ ነገር አይቻለሁ። የመዳም ቅሞች ላይ ብዙ ነገር ማለት ነው። እና እናንተ በስደት ዓለም ቤተሰብ እንለውጣለን፣ ራሳችን እንለውጣለን ብላችሁ እንደዚህ አይነት ነገር ሲገጥማችሁ ከባድ ነው። ወጥቶ ከመግረታ ላይ ጠብቃችሁ ላይ ጠብቀን እንግዲህ የያዛችሁት የሚበረክትላችሁ አንድ ነገር ራሳችሁን የሚያስደስታችሁ ነገር የሰራችሁትን ነገር ሲበረክት ነው እና ራሳችሁን የሰራችሁትን ላባችሁን ጠፍ አድርጋችሁ የሰራችሁትን ገንዘባችሁ አያስበላባችሁ። በቃ እንግዲህ ፈጣሪ ረድኤት ይሙላባችሁ በገንዘባችሁ ላይ ማለት ነው። እና ቢያንስ እሱ ነገር ፈታ ብላችሁ የያዛችሁት ሲበረክትላችሁ፣ ፈታ ስትሉ አእምሯችሁ ማይጨናነቅምና እንደዚህም ሲሄር ምናምን አለ። ራሳችሁን ብቻ መጠበቅ ነው። መዳሞች እና እነዚህ አሁን ላይ ጊዜውን ተበላሽተዋል። ሲሄርም አይጠፋም። በሲሄርም ሊሆን ይችላል እንደዚህ አድርጓት እና ራሳችሁን ጠብቁ፣ ልላችሁ ነው። ከዚህ አልፎ እንግዲ አንድ ሶሻል ሚዲያ ማለት ነው። መቼም እነዚህ ሀበሻ ጋር መስራት ምን ያክል እንዴት እንደሚያስጠላ ላይ ላሳያችሁማ ቪዲዮ ተመልከቱ።

ማሽ ነው የውሸትን ባሽ ነው። እሺ፣ አሁንም አውቀነብሻል። ሁላችሁም ልክልካችሁን ነው ማሳያችሁ። ሁላችሁም አያችሁት እንደ ባለየሽ ናችሁ። የሚቀርጹት ለራሱ ባለዬ ናችሁ። የምሬ ነው። በቃ እንደዚህ ድልቷችሁ ተመቻችታችሁ የቀረጻችሁ። አሁንችን ልጅ ናት። ምንድነው የሚባለው? ቆንጥጦ እኔ ቆንጥጣችሁ አሳድጉ ልጃችሁን። ቆንጥጦ ማሳድግ ለራሳችሁ ነው ኋላ እኔን እንገራችሁ ልጅ አይደለም ብላችሁ እስከ መፈረም ድረስ ነው የምደርሱት አሁን እቺ ቀስ ብላ እያደገ ስትሄድ ቤተሰቦቿን አስወጥታ የምወረውርናት ተመልከቱ ሰራተኛ ላይ እንደዚህ ነገር መንጫጫት እንደዚህ ጣትን ካራ ማያዝ ምንድን ነው ምን አይነት አስተዳደግ ነው ይሄ ኢትዮጵያ ላይ እኮ እንደው አንዳንዴም መዳሞችን ማመስገን አሪፍ ነው ለሂ ምሬ ነው አንዳንዴ ማለት ነው መዳሜት እግደልኝ ይባላል አንዳንዴ በቃ ሀበሻ ጋር የሀበሻ ልጆች ጋር ከመናገል አራብ ልጆች በቃ አንድ በቃ ይሻላሉ ወላ ምንድ ነው እኔ በጣም ፈርታለች እች ልጅቱ ለራሱ ግን ሰው ቤት ነው ያለችው ምንም ማድረግ አችልም አሁን እችን ህፃን በጥፊ ብትላት እራሷ ራሱ ማሳደግ ትችላለች ልጅቱ ማለት ነው ግን ምን ይደረጋል ሰው ቤት ነው ያለችው ሰው ቤት ነው የገባችው ድህነት ብዙ ነገር ያሳያል፣ እና ከባድ ነው ብቻ። አላ ያጋጥማችሁ ሀበሻ ጋር መስራት በጣም ከባድ ነው። አንዳንዴ ፈጣሪያችሁን አመስግኑ። ሳውዲ ላይ ወይም እንደዚህ ዱባይ ላይ ምናምን መዳም ስትነጫነጭ እንደነዚህ ሀበሾች ብታዩ በጣም ከባድ ነው የሚሆነውና ራሳችሁን ጠብቃችሁ ስሩ። መልካም ጊዜ መልካም ቆይታ ይሆንላችሁ። አይ ብዛባችሁ። ቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ያችን ልጅ ግን በጣም ቅስሚን ሰብራኛለች። ሁላችሁ ላይ ሼር እያደረጋችሁ ያው ለቤተሰቦቿ እናደርስላትና ቤተሰቦቿ ደሞ ቢያንስ አገሯ አመጣ በገንዘብ እንኳን ማድን ተሆነ በባህል በሁሉም ነገር ብትድን ትችላለች። ጅህታችንና ሼር እያደረግን እናደርስላት ወደ አገሯ አንዴት በቀና አድርጋት የአንድ ሰው ህይወት መታደቅ ቀላል አይደለም።